ዛሬ የሌላችሁ የመጣሁት የኢዚ ቪዝ ቲዋይቱ የተባለው ኢንዶር የደህንነት ካሜራ ነው። ይህን ካሜራ እንዴት አድርገን ከስልካችን ጋር በዋይፋይ አማካኝነት እንዴት እንደምናገናኝ እና እንዴት አካውንት እንደምንከፍት ነው የማሳያችሁ። ካሜራው ይህ ይመስላል። ካሜራው ኢዚቪዝ ይባላል። የ1080 ሁለት ሜጋፒክስል ነው የሚቀርጸው 360 ዲግሪ ተሽከርካሪ ነው። ወደ ጎን ይሽከረከራል፣ ወደ ላይ ወደ ታች ይሽከረከራል ማለት ነው። እና ይሄ ዚቪዝ ካሜራ እንግዲህ ቱ አውዲዮ ነው። ድምፅ መስማት እንችላለን፣ ድምፅ ማስተላለፍ እንችላለን፣ በስልካችን ማለት ነው። እንደገና ሞሽን ዲቴክት ያደርጋል። የሰው እንቅስቃሴ ሲያገኝ ካሜራ ውስጥ ወደ ስልካችን መልእክት ይልክልናል ማለት ነው። እንግዲህ እዚህ ውስጥ ያለውን ካሜራ ምን ምን እንዳለ አሁን ከፍተን ቼክ እናደርጋለን ማለት ነው። የኢዚቪዝ ማንዋል አለ። በመቀጠል እዚህ ውስጥ እንግዲህ አዳፕተር አለ። በተጨማሪ ይሄ ግድግዳ ላይ የሚለጥፈው ነው። ለጥፈን ከዛ ብሎን በማሰር ከዚህ ጋር እናገናኘዋለን ካሜራው ማለት ነው። ይሄ ብሎን እና ፊሸር ግድግዳ ላይ የምናስርበት ነው። ለካሜራው የሆነ የራሱ አዳፕተር አለ። ይሄ የምንሰካበት ነው እንደገና ቢያንስ እስከ 3 ሜትር የሆነ ዩኤስሲቢ ኬብል አለው የራሱ የሆነ ይህ ደግሞ መጀመሪያ ግድግዳ ላይ ስናስረው የምንለጥፎ ነው ይህን ከለጠፍን በኋላ ነው በዚህ መሰረት ነው የምንበሳው ማለት ነው የምታዩት ቀዳዳ ማለት ነው ይህ ደግሞ ካሜራው ነው ማለት ነው ይህ ካሜራ እንግዲህ የሚሰራው ከዋይፋይ ጋር በማገናኘት በስልካችን እኛ የትም ቦታ ሆነን የቤታችን ሁኔታ መቆጣጠር እንችላለን ማለት ነው። እዚህ ጋር ደግሞ ከዋይፋይ በተጨማሪ ኢንተርኔት ኬብል አለው። ኢንተርኔት ኬብል ገመድ ዘርግተን እዚህ ላይ ሰክተን መጠቀም እንችላለን። በተለይ እዚህ ላይ ሰክተን መጠቀሙ ካሜራውን በደንብ አክሰስ ማድረግ እንችላለን፣ የበለጠ አክሰስ ማድረግ እንችላለን ማለት ነው። እና እዚህ ጋር ደግሞ ስፒከር አለው የሆነ የራሱ ስፒከሩ አሪፍ ነው፣ ድምፁ ፓወርፉል ነው። እዚህ ጋር ደግሞ የምንሰካበት ነው ማለት ነው ቅድም ያሳየዋችሁ ገመድ እዚህ ላይ ነው የምንሰካው ዩስቢ ኬብሉ ማለት ነው። በተጨማሪ ይሄኛውን ቀና ስናረገው እዚ ጋ ሪሰት በተን አለ። ካሜራውን ሪሰት ማድረግ ትፈልግ ሪሰት አለ። እዚ ጋ ደግሞ ሜሞሪ ካርድ ይቀበላል ካሜራው ሜሞሪ ካርድ እዚ ላይ እናስገባለን ማለት ነው። አሁን እኔም ሜሞሪ ካርድ እዚ ላይ አስገብቼ ያሳያችኋለሁ። ሜሞሪ ካርድ ኦሪጂናል ሜሞሪ ካርድ ይጠቀሙ ይመረጣል። ሜሞሪ ካርድ ስናስገባ ይሄኛውን እንግዲህ ወደታች ይሄኛውን እንደዚህ ወደታች አድርገን ነው የምናስገባው እዚ ላይ ማለት ነው። አሁን እንግዲህ የማሳያችሁ አፕሊኬሽኑን አውርዳችሁ ከዛ በኋላ አካውንት እንዴት እንደምትከፍቱ ነው ማሳያችሁ። አሁን ቀጥታ የምትሄዱት ፕሌስቶር ላይ ትሄዳላችሁ። ይህ አፕሊኬሽን እንግዲህ ለአይፎንም አለው ለአንድሮይድም አለው። አሁን እኔ ፕሌስቶር ላይ ነው ማሳያችሁ ማለት ነው። ኢዚ ቪዝ ብላችሁ ሰርች አድርጋላችሁ። ኢዚ ቪዝ እንደዚህ ማለት ነው። እንዲህ ይመጣ፣ እዚህ ጋር እንደምታዩት ኢዚ ቪዝ የሚል አለ። ይሄውና ኢዚ ቪዝ እናንተ ኢንስታል ታረጋላችሁ። እኔ ኦልሬዲ ስለወረድኩት ኦፕን እለዋለሁ ማለት ነው። አሁን እንዲመጣላችኋል ማለት ነው። ከዛ በኋላ የምታደርጉት ክሬት ኒው አካውንት ነው የምትሉት ማተው ከታች የምታዩትን። ከዛ ኢሜል ይጠይቃቸዋል ማለት ነው። ይሄን አካውንት ክሬት ለማድረግ ኢሜል ያስፈልጋችኋል ማንኛውም አይነት ኢሜል። ስለዚህ እኔ አሁን በዛ ኢሜል ክሬት አርጋለሁ። እዚህ ጋር ኢሜሊን ከላይ ያስገባለው ከዛ በኋላ እዚህ ጋር ደግሞ ፓስወርድ ታስገባላችሁ። ጠንካራ ፓስወርድ መሆን አለበት። ካፒታል ሌተር፣ ስሞል ሌተር፣ ቁጥር ቢሆን ምንም ችግር የለውም እና ከፈለጋችሁ ቁጥርና ስሞል ሌተር እና ካፒታል ሌተር። እንደዛ ካላደረጋችሁ ታይሰጣችሁ። ከዛ ኮንቲኒ ትላላችሁ ከታች። ከዛ በኋላ እዚህ ጋ እንደዚህ ይመጣላችኋል። ቬሪፋይ አካውንት ይላል። እዚህ ጋ ከታች የምታዩት እናንተ ከሚመጣ ኮድ አለ። እሱን ኮድ ታስገብቱለታላችሁ። ከዛ አፕላይ ትላላችሁ እዚ ጋር ከዛ ወደ ኢሜላችሁ ሂዱ ይላል። እኔ ወደ ኢሜል ይገባለሁ። እዚህ ጋር እንደምታዩት ኢሜል ልኮልኛል ኮድ። ይህን ኮድ አስገባለታለሁ ማለት ነው። እናንተም ኢሜላችሁ ላይ ልክላችኋል የዚን ኮድ። እሱም ኮድ ኢዚቢዝ አፕሊኬሽን ላይ ታስገባላችሁ። በጣም ቀላል ነው። እንደምታዩት በትክክል ከስ ብላችሁ ከሰራችሁት ማለት ነው ከዛ በኋላ እዚ ጋር ሰይክሩል ሎጊን ፎር አካውንት ፕሮቴክሽን የሚለውን እሱ ሌላ ጊዜ ማስተካከል ስለሚቻል ስኪፕ ብትሉት ይመረጣል። እዚ ጋር ደግሞ በአሻራ እንዲከፈትላችሁ ከፈለጋችሁ በአሻራ መጠቀም እችላላችሁ፣ ኦን ማድረግ ትችላላችሁ። በአሻራ መጠቀም ማለት ነው። አንዳንድ የፓስወርድ ማስገባት ካልፈለጋችሁ ማለት ነው። ስለዚህ ኦን ማድረግ ትችላላችሁ። እኔ ለጊዜው ትበዋለው። ድኖት ሪማይንድ ሚ ደግሞ ዚያ ኤክስ የሚለውን እነካለሁ፣ ለጊዜው ትቻ አሁን ካሜራውን ማገናኘት ሰዓት ላይ ደርሰናል ማለት ነው። ዋይፋይ እንግዲህ ሬዲ አርጋችኋል፣ ፓስወርዱን ተኩሷላችሁ፣ ዋይፋይን ግዴታ ማወቅ አለባችሁ። አሁን ወደ እንትን ሄዳለሁ ማለት ነው። ካሜራውን እንሰካለን ማለት ነው። ይሄን ካሜራ እዚህ ጋር ከጀርባው እንሰካለን። ካሜራውን ሊበራል ስሰኩት፣ እንደምታዩት ሽከረከራል። አሁን ቀጥታ የምናደርገው ይሄኛውን አድ ዲቫይስ የሚለውን እንጫንና እንጫናለን። ካሜራ የሚለውን እንጫናለን። ከዛ እንደዚህ ይመጣልናል። ከዛ ይሄኛውን እስካን እናደረጋለን ማለት ነው። እቺን የጠዋላ ያለውን ኪዩ አር ኮድ ማለት ነው፣ እስካን ማድረግ ነው። እንደዚህ ከዛ እንዲህ ይመጣል፣ ይሽከረከራል ከዛ በኋላ ኦልሬዲ አግኝቶታል ካሜራውን። ከዛ ዲቫይስ ሚሊሆን ኢዝ ፓወር ኦን የሚለው እንጨናለን ከዛ ኔክስት እንላለን። ከዛ ስታርት እንለዋለን። ከዛ ኢንዲኬት ፍላሽ ብሉ ይላል፣ ብሉ በርቱዋሉ እያለ ነው። ብሉ በርቱዋል ክሊክ እናደርግለታለን። ከዛ ኔክስት እንላለን። ከዛ በኋላ ፕሊስ ሰሌክት ዩ ዋይፋይ ይላል። ዋይፋይ ሰሌክት እናደርግለታለን የራሳችን ዋይፋይ ማለት ነው። ይሁንና ዋይፋይ የኔ ማለት ነው። ከታች ደግሞ ፓስወርዱን ታስገብቷላችሁ እናንተ የዋይፋይ ማለት ነው፣ ቤት ውስጥ ያለ ዋይፋይ በትክክል መርሳት የለባችሁም። ትክክለኛ ዋይፋይ ካላስገባችሁ ቁጥሩን እዚህ ላይ አፕሊኬሽኑ ላይ አይሰራላችሁም። ከዛ ኔክስት እንለዋለን። አሁን ኮኔክት እያደረገ ነው ማለት ነው ካሜራው ከዛ ኮኔክት እንለዋለን ኮኔክት ከዛ ስም እንሰጠዋለን የምንፈልገውን ስም እዚህ ጋር የምታዩት ቤድሩም፣ ኪችን፣ ቤዝመንት የምንፈልገውን እንሰጣለን። ከዛ እንመርጣለን እኔ ሊቪንግ መረጥኩኝ መረጥኩኝ፣ ኔክስት አልኩት ኮኔክት እያደረገ ነው አሁን ኮኔክት ሆኗል ማለት ነው። ከዛ በኋላ ፊኒሽ እለዋለሁ እዚህ ጋር አሁን እንደምታዩት ኮኔክት ሆኗል። ይሄኛውን የምንፈልገው ቦታ እንሰቅለዋለን ማለት ነው። እዚህ ጋር እንደምታዩት ግቱ ላይ የሚታሰርበት ነው። እንደዚህ አዙረን እናስገባለታለን። እንዲያወድቅ ጥንቃቄ እናደርጋለን። በትክክል መቅጠሙን ማረጋገጥ አለብን ማለት ነው። እኔ ለማንኛውም እዚህ ጋር አስቀምጬ አሳያችኋለሁ ማለት ነው የካሜራውን የሚያየው ማለት ነው አሁን እዚህ ጋር እንደምታዩት እሺ ከዛ በኋላ የኤስዲ ካርድ አግኝቶታል ፎርማት ማድረግ አለብን ስለዚህ ኢኒሻላይዝ የሚለውን እነካለን እዚህ ጋር ከዛ እዚህ ጋር ፎርማት ማለት አለብን ግዴታ ነው ኦኬ እንለዋለን ይሁንና እንግዲህ እንደምታዩት እኔ ቢሮ ውስጥ ነው የሰቀልኩት ማለት ነው። ሱቅ ውስጥ ነው ለሱቅ የሚሆናል ማለት ነው። ኖርማል ቁጭ አድርጌ ነው ግድግዳ ላይ አላሰርኩትም ማለት ነው። ካሜራውን ለማሽከርከር ከፈለጋችሁ እዚህ ጋ የምታዩት ፒቲዜድ የሚለውን እንደምታዩት ማሽከርከር ስላላችሁ ማለት ነው። እንደዚህ የተሽከረከረው እንደምታዩት፣ እንደዚህ ይሽከረከራል። እንደዚህ ወደዚህ ደግሞ እዚጋ ያለው ማለት ነው። እኔ እና ይሄ ካሜራ እንደምታዩት እንግዲህ ድምፅም ማስተላለፍ ይችላል። ቅድም እንዳልኳችሁ እዚጋ ማይክ አለ። ኦር ደግሞ እዚጋ ለመስማት ደግሞ ስፒከሩን መስማት እንችላለን። ይሄኛው እዚጋ ደግሞ ማይክ ኦን ካረግ ነው ከነካ ነው ማውራት እንችላለን፣ ቤት ውስጥ ካለ ሰው ጋር ማለት ነው። ለምሳሌ እንደዚህ ባረገው፣ ከዛ በእንቱ ነው የማወራው። ሄሎ ሄሎ ሄሎ እዛ ላለ ሰው በስፒከር ይሰማል ማለት ነው። እንደምታዩት ነው ድምፁ ማለት ነው። በተጨማሪ ደግሞ እዚህ ጋር ኳሊቲውን ማስተካከል እንችላለን። ስታንዳርድ ሃይ ዲፊኒሽን መቀየር እንችላለን። በተጨማሪ ደግሞ አላርም አለው ካሜራው ራሱ። እዚህ ጋር ከላይ ሴቲንግ ላይ ገብተን አላርም ኦን ማድረግ እንችላለን። እንቅስቃሴ ሲያገኝ እንዲጮህ ማለት ነው። እዚህ ጋር አላርም ኖቲፊኬሽን የሚለውን እዚህ ጋር ገብተን እዚህ ጋር አሁን ኦን ባደርገው እንቅስቃሴ ሲያገኝ ይጮሃል ማለት ነው። ካሜራው አሁን ይናብላ ያለው አሁን የኔን እጅ ምስል ሲያይ ይጮሃል ማለት ነው። ኦኬ ትንሽ የድምፅ ነው ያሰማው መልሼ ወላላ አልሞልል ግባ ለምንድን ነው ትንሽ የድምፅ እንትን ያለው ሶፍት ስላለ ነው። እዚህ ጋር የምታዩት ዲቫይስ አላርም ሶፍት ስለሆነ ነው። እዚህ ጋር ኢንቴንስ ማድረግ እንችላለን ሶፍት ላይ ነው ያለው። አሁን ኢንቴንስ ካረኩት ኃይለኛ ጩኸት ነው ማለት ነው። ኦኬ ሴቭ ልበለው። አሁን ይጮኋል ማለት ነው። የዚህ አይነት ጩኸት ማለት ነው። አሁን ኦፍ ላድርገው አላርሙ። እዚ ጋር ደግሞ አውቶ ትራኪንግ አለ። እዚ ጋ ኦን ካረኩት የኔን እንቅስቃሴ ካሜራው ይከተላል ማለት ነው። እዚ ጋ ባክሎ አለው አሁን እኔ ስነሳ ይከተለኛል ማለት ነው። ካሜራው ራሱ የሚሽከረከረው ፊሊፕ ኢሜጅ ማለት ካሜራውን ከላይ ከሰቀል ነው ፊሊፕ ማድረግ እንችላለን። እዚጋ የሚታዩት ኮርኒስ ላይ ከሰቀል ነው ምስሉን እንድንገለብጥ ስንፈልግ ይገለብጥልናል ማለት ነው። እሱ ይጠቅማል። እዚህ ጋር ስንመለስ እዚህ ጋር የቀረጸውን እናያለን። እዚህ ጋር ከታች እንደምታዩት እስካሁን የቀረጸውን በሜሞሪው ማለት ነው። እዚህ ጋር እንደምታዩት ታያላችሁ ማለት ነው። እየመረጠን እንዲህ ማየት እንችላለን ማለት ነው። የትም ቦታ ሆናል ማለት ነው። የቀረጸውን ነው ብናየውኛ እንዲህ እያደረግን በተለይ ኦሪጂናል ሜሞሪ ካርድ መጠቀም አለብን። እንግዲህ የሆነ ነገር ለመጠቀም እና ካሜራው እንግዲህ ይሄን ይመስላል። ስለዚህ ካሜራ ኢንፎርሜሽን ካላችሁ ልጠይቁኝ ትችላላችሁ፣ በዚህ ዩቱብ ላይ ማለት ነው። ጠይቁኝ እመልስላችኋለሁ። ካሜራውን ከፈልጋችሁም እዛ ላይ ባለው ስ ከመደወል ማግኘት ይቻላል። ባይዘዌ የዚህ አይነት ካሜራ 456 መጨመር እንችላለን። ጀስት ይሄኛውን እዚ ከላይ የሚታዩትን ፕላስ እየነካን አድ አድ እያደረግን የምንፈልገው ብዛት ያህል ካሜራ ማድረግ እንችላለን ማለት ነው። እና የተለያየ ፊቸር ስላለው እናንተ እየከፈታችሁ ማየት ትችላላችሁ ማለት ነው። ካሜራው አሪፍ ካሜራ ነው እንግዲህ ለቤት በተለይ ለስራ ለቤትም ይሆናል ማለት ነው። እንግዲህ ከፈለጋችሁ ደውሉልኝ።